ነቢና ሙሐመድ ሰለላሁ አለይሂ ወሰለም በአንድ ወቅት ከባልደረባቸው አንዱ አንድ ነገር ትክክል ይሁን ስህተት በምን ወቅት እችላለሁ ብለ በጠየቃቸው ጊዜ አንድ የሚገርም መልስ መለሱለት። ህሊናህን ጠይከው ሲሉ መልሰውለታል። በተመሳሳይ ከህሊናችን ጋር የታረቀ ትክክል መሆኑን ከህሊናችን የተጣላ ደግሞ ስህተት መሆኑን የሚገልጹ በርካታ ሐዲሶችን ያስቀምጠውልናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። በዛሬ ፕሮግራማችን ስላሴ በተፈጥሮ ህሊና ሲመዘን የሚል ትንሽ የተከታታይ ክፍል ያለው ፕሮግራም ነው። ስላሴ የክርስትና የክርስቲና ዋናና ኮር አስተምህሮ እንደመሆኑ መጠን ግልጽ ሆኖና ለአንድ አስተምህሮ ወይ ደግሞ ለአንድ አመመናን ግልጽ በሆነ መልኩ ሊቀመጥ የሚገባው ነገር ቢሆንም በሚያሳዝን ሁኔታ ግን ስላሴ የሚለው ቃል ይሁን አስተምህሮ ወይ ደግሞ ይዘት በመጽሐፍ ቅዱስ አናገኝ። እስኪ ዛሬ በተወሰነ መልኩ ስላሴን በተፈጥሮ ሕሊናችን እንመዝን። አንደኛና ዋነኛ ህሊና የማይቀበለው ወልድና መንፈስ ቅዱስ ካስገኛቸው አብ ጋር በጊዜ አይቀዳደሙ መባል ነው። በስላሴ አማኞች ወልድም እና መንፈስ ቅዱስ ቅድመ ዓለም ከእግዚአብሔር አብ እንደተገኙ ይታመናል። መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ እግዚህ ፈጠረኝ፣ በቅድመ ተግባሩ ጌታ ፈጠረኝ፣ በቀድመ ተግባሩ ወይ ደግሞ በቀድሞ ስራ ብሎ ይናገራል። መውለድና መገኘት ደግሞ ጅማሩ አላቸው። በቀላል ቋንቋ ላስረዳችሁ እናታችሁ እናንተን አስገኝታለች፣ እናንተን ወልዳችኋለች። ግን በስላሴ አስተምህሮ መሰረት እናታችሁና እናንተ እድሜያችሁ እኩል ነው። በጊዜ አትቀዳደሙም ሲባል ከሕሊና ጋር የሚጋጭ ሆኖ እናገኘዋለን። ይህ ሆኖ ሳለ አስገኙ ከአግኙ ጋር በጊዜ አይቀዳደምም የሚለው አስተሳሰብ ከእውነታ ጋር የሚታረቅ አይደለም። የጊዜ መቀዳደም በሌለበት አንዱን አንዱን ሊያስገኙ አይችልም። እግዚአብሔር አብ የሁለቱ እግዚአብሔሮች አስገኝ ከሆነ በመገኘት ከእነሱ መቅደሙ ግልጽ ነው። ምክንያቱም የእሱ መኖር ሁለቱን አስገኝቷል። ነገር ግን አስገኝና ግኝ ሁለቱ ፍጹም የተለያዩ ማንነት እንዳላቸው እየታመነ በጊዜ አይቀዳደሙ የሚለው አስተሳሰብ ፍጹም ተፈጥሮ አይደለም። ከአእምሮችን በላይ ነው እንዳንል ከአእምሮ በላይ ማለት አእምሮ የሚቀበለው ሆኖ የነገሩን ጥግ ያልደረስንበት ማለት ነው። ይህኛው ግን አእምሮ የማይቀበለውና ሊሆን የማይችል ሀሳብ። የታሪክ መዛግብት እንደሚነግሩን ታዲያ ከህሊና ጋር የተኳረፈውን የስላሴ አስተምሮት ለማስታረቅ በአስራ ሁለተኛው ክፍለ ዘመን ስላሴ ምክንያታዊ ወይ ደግሞ ሎጂካል በሆነ መንገድ ሊገልጽ ይገባል የሚል ስኮላስቲሲዝም የተሰኘ እሳቤ ተነስቶ እንደነበር ይነገራል። የአስተምህሮቱ አቀንቃኝ የሆነ ቶማስ አኳነስ ስላሴ በአካል ሶስት ነው ተብሎ የሚገለጽ አይደለም፣ በመለኮት ግን የሶስትነት ባህሪ አለው ሲል ተናግሯል። ይህ ደግሞ የስላሴን አስተምህሮ የባሰው ጥንቅጥ ያወጣና ወደማይገመትና የማይታሰብ የህሊና ግጭት ውስጥ የከተተ ነበር። ነገር ግን በአካል ሶስት ነው ካልተከፋፈሉና በመለኮት ግን የሶስትነት ባህሪ ካላቸው ለምን ሶስት ናቸው ይባላሉ ለሚለው ጥያቄ መልስ ሊያገኝለት አልቻለም። አሁንም እኛ ደግመን ጠይቋለን።